እንደገና ደግሞ ትናንትና ተከፍቷል። ለአስር ቀን ተከፍቶ እስኪዘጋ ድረስ የተለያዩ ክለቦች አንዳንዶቹ አንድ አንዳንዶቹ ከአንድ በላይ በጣም ጥሩ ጥሩ የሚባሉ ዝውውሮችን አከናውነዋል። በፕሪምየር ሊግ ታጥረን እናስበው ካልን ፕሪምየር ሊጉ ትልቅ የሚላቸው ስድስት ክለቦች አሉ። ከእነዚህ ስድስት ክለቦች መካከል እስካሁን ድረስ ምንም ያላደረገው አርሰናል ነው። ቶተናም ቢያንስ የማቲስቴልን ዝውውር በሰላሳ ሚሊዮን ፓውንድ ወደ ቋሚ አድርጎታል። ተውሶት የነበረውን ተጫዋች ቋሚ ዝውውር ውስጥ እንዲካተት አድርጓል። ማንቸስተር ዩናይትድ ማቲያስ ኩናን፣ ሊቨርፑልን ቅድም ስናነሳቸው የነበሩትን በጣም በርካታ ተጫዋቾች፣ እንደዚሁ ማንቸስተር ሲቲም ብዙ ተጫዋቾችን አስፈርሟል። ቼልሲም እንደዛው ነው። ይሄ ሊሆን ይችላል የአርሰናል ደጋፊዎችን በክለባቸው ኮሚትመንት ላይ ጥያቄን እንዲያነሱ የሚያደርጋቸው። እውነት ይሄ ክለብ የሚላቸውን ተጫዋቾች ያስፈርማል ወይ? እውነት አዲሱ የውድድር ዓመት ከመጀመሩ በፊት አርሰናል አጥቂ ያስፈርማል ወይ? አርሰናል በሌሎች ራሱን ማጠናከር በሚገባው ቦታ ላይ የማጠናከር እርምጃውን በስኬታማነት ይወጣል ወይ? አርሰናል ያወጣል ወይ? ይሄ የአርሰናልን አምቢሽን ካለመረዳት የሚመጣ ነው ወይስ እውነተኛ ስጋት ነው? ይሄንን የምናነሳበት ዋነኛው ምክንያት ለምሳሌ ታስታውሱ ከሆነ በህዳር ወር ላይ ነው አደለም? ኤዱ እና አርሰናል የተለያዩት። ኤዱ ከአርሰናል ጋር እንደሚለቅ በተነገረበት ጊዜ ራሱ አሰልጣኙ አርቴታ አንድ ነገር ተናገረ። የአርሰናል አምቢሽየ ሲሆን ትልቅ ውጤትን የሚያመጣ ቡድን የመገንባት ጉጉት፣ ራዕይ፣ ፍላጎታችን ኤዱ ከእኛ ጋር ቢለያይም ይቀጥላል አዲስ ስፖርቲንግ ዳይሬክተር ጋር ይሄንኑ የተጠናከረውን ዋንጫ የሚያሸንፍ ቡድን የመገንባት ፍላጎት አጠናክረን እንቀጥላለን እንጂ ወደኋላ የምንመለስበት ምንም አይነት ምክንያት የለም አለ። ህዳር ላይ አርቴታ ይህንን ለጋዜጠኞች ተናግሯል። ለደጋፊዎቹም ግልጽ ነበረ። ኤዱን መተካት አንድ ነገር ነው በኤዱ ተጀምሮ የነበረውን ጠንካራ እና ዋንጫ የሚያሸንፍ ቡድን የመገንባት አምቢሽንን ግን እንቀጥላለን ሲባል ኤዱ ምን ስላደረገ ነው? በኤዱ የስፖርቲንግ ዳይሬክተርነት ወቅት አርሰናል ቤት ምን ምን ስራዎች ይሰሩ ነበረ? እነማን የአርሰናል ተጫዋቾች ሆኑ? እውነት አርሰናል ከተጫዋቾች ዝውውር አፈጻጸም ጋር በተያያዘ ከሌሎች የፕሪሚየር ሊግ ክለቦች ጋር ሲነጻጸር እንዴት ይገለጻል፣ ቦታው ልኩ የቱ ጋ ነው የሚለውን ነገር እናንሳ። እንግዲህ አርሰናልን ጄኒዩን ታይትል ኮንቴንደር የማድረግ አላማ ይዘው ነው እነ ኤዱ ሲሰሩ የነበረው፣ የምር ያመረረ የዋንጫ ተፎካካሪ እንዲሆን ለማድረግ። በዚህ ሂደት ላይ አንዱ በኤዱ የተሰራው ስራ አርቴታን አሰልጣኝ አድርጎ መቅጠር ነው። አርቴታን አሰልጣኝ አድርጎ ቀጠረ። ከዛ አርሰናልና አርቴታ ኤፌ ካፕ ዋንጫን አሸነፉ። የምንለውን እናደርጋለን ሲሉ የሚያሳዩት ድል አገኙ። አርሰናልን የዋንጫ ተፎካካሪ አርሰናልን አሸናፊ እናደርጋለን ሲሉ የሚያሳዩት ነገር ይኸው ጀመርን ተባለ። የምር ነው ጀመሩ። 2020 ላይ ኤፌ ካፕን ያሸነፈው አርሰናል ስለነበረ ነው። ከዛ በኋላ ኦዲጋርድ የአርሰናል ተጫዋች የሆነው በኤዱ ጊዜ ነው። ኦዲጋርድ ብቻ ሳይሆን ቤን ዋይት ቤን ዋይት ብቻ ሳይሆን ጋብርኤል ማጋህለሽ ማጋህለሽ ብቻ ሳይሆን ጋብርኤል ሄሱስ እሱ ብቻ ሳይሆን ዴክላን ራይስ እነዚህ እነዚህ ተጫዋቾች በሙሉ ለዋንጫ የሚፎካከርና ዋንጫ የሚያሸንፍ ቡድን በአርሰናል ቤት እንዲገነባ አምቢሺየስ ነን ብለው እነ ኤዱ የሚሰሩት ስራ ውጤቶች ናቸው አስረዱ ቢባል የምናሳያቸው ስም ዝርዝሮች አሉ ጥቂቶቹ አሁን የጠራኋቸው ናቸው እነዚህ ተጫዋቾች የአርሰናል የሆኑት በእነሱ በነ ኤዱ የአሰልጣኝነት ዘመን ነው። ኤዱ ከአርሰናል ጋር ተለያየ። ኤዱና አርሰናል ከተለያዩ በኋላ የጥር ተጫዋቾች የዝውውር መስኮት ተከፈተ። አንድም ተጫዋች ሳያስፈርም አርሰናል መስኮቱ ተዘጋ እና ያለ ኤዱ አይቀጥልም ማለት ነው ብሎ ቸኳይ ጠያቂ ካለ አይመስለኝም። አርቴታ ኅዳር ላይ ያለውን ኤዱና አርሰናል ቢለያዩም ያርሰናል ጠንካራና አሸናፊ ቡድን የመገንባት ጉጉት ፍላጎት ግን ይቀጥላል ያለውን ለማመን እመርጣለሁ። እኔ ይህንን በምናነሳበት ጊዜ አንድ አሁን ያስፈረማቸውን ተጫዋቾች ስንዘረዝር ኦ ለካ ልንል እንችላለን በተወሰነ ደረጃ ሁለተኛው ነገር ግን የአርሰናልና የአርቴታ አብሮ የሰሩባቸው አምስት አመታት የአብሮነት አምስት ዓመታት ላይ አርሰናል ቆጥቋጣ ነው ወይ አርሰናል ለወጪ ይሽኮረመማል ወይ የሆነ በቬንገር ጊዜ የገባብን ነገር አልወጣ ብሎን ነው እውነቱን ለማየት አቅም ያጣ ነው ወይስ እውነቱ ቀጥሏል ለምን ያልሽኝ እንደሆነ ቬንገር አንድ ነገር ተናግረው ነበረ። በቬንገር ጊዜ አርሰናል የሚወጣባቸውን ወጪ ያህል የሚያገለግል ተጫዋች የለም፣ ስለዚህ አወጡ ለመባል ያህል አናወጣም ይሉ ነበር እኮ ቬንገር። አደባባይ ይወጡ በግልጽ በሚጠየቅባቸው የዝውውር ዋጋና ከልጆቹ በሚገኘው አገልግሎት መካከል ሰፊ ልዩነት አለ፣ ሶ ዊ ዶኒ ቱ ስፔን ዛት ማሽ መን ይሉ ነበር ቬንገር። አናወጣም ብለው በግልጽ ይናገሩ ነበረ። አናምንበትም ይሉ ነበረ። ይሄ ብቻ አይደለም። ቬንገር ሲናገሩ የነበረው አንድ ቡድን ውስጥ ያለ ችግር ተጫዋችን በመግዛት ብቻ አይቀረፍም ብለው ከእውነት የተጣላ ነገር ይናገሩ ነበር ቬንገር ከእውነት የተጣላ ምልሽ ለምንድን ነው እነሱ ዋንጫ መብላት ሳይችሉ አርሰናሎች ዋንጫውን ይበሉ የነበሩት ሌሎች የፕሪሚየር ሊግ ክለቦች መሬት ላይ ያለውን እውነት ተቀብለው ለተጫዋቾች መውጣት ያለበትን ወጪ አውጥተው ወጪ አውጥተው በገዟቸው ተጫዋቾች ታገዘው የፕሪሚየር ሊጉን ዋንጫ ይበሉ ነበረ ቬንገር ግን ነው ሜዳ ላይ ያለ ችግር በሙሉ በዝውውር አይፈታም ይላሉ። ውስጡ እውነት ልፈልካልሽ፣ ውስጡ ሀቅ ልፈልካልሽ፣ ልታገኝቻለሽ የተወሰኑ ነገሮች። ነገር ግን ሜዳ ላይ ያለ ችግር በሙሉ በዝውውር አይፈታም ያለ ቡድን እጁ ላይ ባለው ተጫዋቾችስ ምንሰራ ደሞ የሚል ጥያቄ ይመጣላ። እጁ ላይ ባሉ ተጫዋቾች ቡድኑን ካላሻሻለ መሬት ላይ ያለውን ሐቅና እውነት ተቀብሎ አዳዲስ ተጫዋቾችን ወደ ቡድኑ አስገብቶ የተሻለ ቡድን ውጤታማ ቡድን መስራት መቻል አለበት። ከእውነቱም ተጣልተሽ እጅሽ ላይ ያለውን ቡድን አሻሽለሽ የሆነ ውጤት ሳታመጪ ቀርተሽ ሊሆን አይችልማ። ለምሳሌ ፓሪስ ሳንጀርማን ሰጅ ፓሪስ ሳንጀርማን ስትወስጂ በጣም ትልልቅ በሚባሉ ተጫዋቾች ታግዞ የቻምፒዮንስ ሊግን ዋንጫ ለማሸነፍ ሞከረ፣ አልሰራም። እንደውም አቴታይም ነይማርን እምባፔን ሜሲን አንድ ላይ አድርጎ ያውም እኮ ሌሎቹ እኮ በጣም በጣም እኮ ሊጠቀሱ የሚችሉ ሌሎች ተጫዋቾች እኮ አሉ ግን እንደዚህ ዋናዎቹ አርጎ አልሆነም። ኖ ይሄ መንገድ አይሰራም። የሚሰራው አሴቲም ስንኖር ነው። አለ አደለም። ሲልስ ሰራ። ይሄ ከሰራ ያኛውን ማለትሽን ማንም ይቀበልሻል። ወይ በዚህኛው መንገድ ካልሰራሽው ወሬ ብቻ ከሆንሽ ወይ በዚህኛው መንገድ ካልሰራሽው ትርጉም የለውም፣ ብታወሪም የሚያዳምጥሽ የለም። ስለዚህ እነ ሲቲ ደጋግመው ዋንጫ ሲያሸንፉ፣ እነ ማንቸስተር ዩናይትድ ዋንጫ ሲያሸንፉ፣ እነ ቼልሲ ሲያሸንፉ ዋንጫውን ዘስፔንድ ሎት እኔ ያላወጣም ብለሽ ምናምን መገገም ትችያለሽ። ግን የት ያደርስሻል? የት ድረስ ይዞሽ ይጓዛል ነው። ይሄ የአርሰናል ደጋፊዎች ላይ አለ። ይሄ የአርሰናል ባይሆንም የእግር ኳስ ወዳጆች ላይ አለ እንጂ እውነት አርሰናል ከቬንገር ጋር ከተለያየ በኋላ ቬንገር አውት ተብሎ በየሰርጉ በየተስካሩ ሁሉ ከተጠየቀና የቬንገርና የአርሰናል ፍቺ ከሆነ በኋላ ግን ፕራክቲካሊ፣ በተለይ በና አርቴታ ጊዜ ግን አርሰናል ተለውጧል። ያወጣል ጠንካራ ቡድን እየሰራ ስለሆነ ነው ሁለተኛ ሁለተኛ ሁለተኛ የወጣው ሂደቱን እመኑኝ አለ አትዘግይ ከዚህ በኋላ ብለን እንጠይቀው ይሆናል እንጂ የአርሰናልን የዝውውር ተሳትፎ አሁን ዛሬ ልንጠረጥረው የምንችል አደለም። ፕራክቲካል ነው። ማሳያዎችን እናንሳ። አምስት ሙሉ የውድድር ዓመቶች አርሰናልና አርቴታ አብረው አሳልፈዋል። በመጀመሪያው የውድድር ዓመት ሙሉ የምንለው የመጀመሪያው የውድድር ዓመት 2020/21 ማለት ነው። አርሰናል ለተጫዋቾች ዝውውር ያወጣው 56.8 ሚሊዮን ፓውንድ ነው። 56.8 ሚሊዮን ፓውንድ በዛ የውድድር ዓመት ማውጣት ማለት በወጪ ስምንተኛ ማለት ነው። ስምንተኛ ከፍተኛውን የዝውውር ወጪ ያወጣው ያኔ አርሰናል፣ ሊጉም ላይ ስምንተኛ ነበር የወጣው ሁለተኛው የዝውውር መስኮት መጣ። 202122 ላይ አንድ መቶ አስራ ስድስት ሚሊዮን ፓውንድ አወጣ አርሰናል። 116 ሚሊዮን ፓውንድ ያወጣ ሌላ ክለብ የለም። በወጪ ወይም ባወጣ ወጪ ብዛት ተጫዋቾችን ለማስፈረም አርሰናል አንደኛ ነበር። ከፕሪምየር ሊጉ ነው ማውራሽ። በ202223 የውድድር ዓመት መቶ 38 138.5 ሚሊዮን ፓውንድ አውጥተዋል። መቶ እና አርቴታ 138.5 ሚሊዮን ፓውንድ ማውጣት ማለት ለዛ የዝውውር መስኮት ስድስተኛ መሆን ነው። በ2023/24 የውድድር ዓመት 141.4 ሚሊዮን ፓውንድ አውጥቷል አርሰናል። አንድ ቡድን ብቻ ነው ከነሱ በላይ ያወጣው፣ ሁለተኛ ነበሩ። አንድ ጊዜ አንደኛ አንድ ጊዜ ሁለተኛ አንድ ጊዜ ስድስተኛ አንድ ጊዜ ስምንተኛ ናቸው። አርሰናሎች ግን አይተሹ ከሆነ ፊገሩን በመጀመሪያው የዝውውር መስኮታቸው እና አርቴታ 56 ነጥብ 8 ሁለተኛው ላይ ኦልሞስት ከእጥፍ በላይ 116 ሚሊዮን አውጥተዋል። ሶስተኛው ላይ 138 አሁንም ጨምሯል ወጫቸው አራተኛው ላይ 141 እየጨመረ እየጨመረ ነው የሄደው ሶ their commitment to be strengthened is undermine የሚደረግ አይደለም፣ የምትነቂው አይደለም። መነሻዬ ላይ ያስፈርሟቸውን ተጫዋቾች ነገርኩሽና እነዚህ ተጫዋቾች አርሰናልን ወዴት እየወሰዱት ነው? በአርሰናል ቤት ቤትና በፕሪሚየር ሊጉ ምን ቦታ አላቸው? ዴክላን ራይስ አሁን ፕሪሚየር ሊጉ ላይ አሉ ከሚባሉ ተጫዋቾች አንዱ አይደለም? ማጋሃሌሽ አይደለም ነው ኦድጋርድ አይደለም እነዚህ እነዚህ ተጫዋቾች ናቸው እንዲገቡ የተደረገ። ጥሩ ቢዝነስ ነው የሚሰሩት። መልሶ አርሰናል የደከመው መቼ ነው? 2024/25 ላይ ነው። 21 ነጥብ 4 ሚሊዮን ፓውንድ ብቻ አውጥቶ ቁጭ አለ። አሁንስ በዚህኛው ክረምት ሰቲ እሱ የሚቀር አይመስለኝም ብለን ትልልቅ ዝውውሮችን የማድረግንና ከሁለተኝነት ተላቆ አንደኛ ለመሆን የሚችሉትን ነገር በሙሉ ማድረጋቸው የሚቀር አይመስለኝ። የትራንስፈር ፊ ወጥቶ ወይም የምታወጩ የዝውውር ገንዘብ ብቻውን ግን በቂ አደለ። የምትፈልጊያቸውን ተጫዋቾች ወይም ገበያው ላይ አሉ የሚባሉትን ጥሩ ተጫዋቾች የራስሽ ለማድረግ አዘ ሴም ታይም ደግሞ ጥሩ ደሞዝ ከፋይ መሆን መቻል አለብሽ። ጥሩ ደሞዝ ከፋይ መሆን ማለት አርሰናል በፕሪሚየር ሊጉ ለተጫዋቾቻቸው ጥሩ ደሞዝ በመክፈል ወይም በደሞዝ ወጫቸው ሶስተኛ እኮ ናቸው። ይህንን አርሰናል እንዴት ብዬ ነው ነ ምን አያረጉም እ ያውራሉ እንጂ ልል አልችልም። እኔ ማንቸስተር ሲቲ ነው አንደኛ ከፍተኛ ደሞዝ የሚከፍለው ወይም ለተጫዋቾቹ በሙሉ የሚከፍለው የደሞዝ ወጪ በአመቱ ላይ የማንቸስተር ሲቲ አንደኛ ነው። 224.7 ሚሊዮን ፓውንድ ይከፍላል ማንቸስተር ሲቲ። ማንቸስተር ዩናይትድ ሁለተኛ ነው። 172.4 ሚሊዮን ፓውንድ ይከፍላል። አርሰናል እኮ ሶስተኛ ነው። 170 ሚሊዮን ፓውንድ ደሞዝ ወጪ አለበት። ከማንቸስተር ዩናይትድ የሚያንሰው በሁለት ሚሊየን ሚሊዮን ብቻ እኮ ነው። አሁን ማንቸስተር ዩናይትድ ብዙ ተጫዋቾችን እየጨረገዳለን። ይህ ከፍተኛ ደሞዝ የሚከፈላቸውን በሙኖ እያስወጣረ የማንቸስተር ዩናይትድ ያንሳል ነው ሶ ለተጫዋቾቹ የሚያስፈልገውን ጥቅም እየሰጠ አሪፍ ናቸው የሚባሉ ተጫዋቾችን በጊዜ ኮንትራት እያደሰ ጥቅም እንዳያባብላቸውና ወደ ሌላ ክለብ እንዳያተኩሩ እያደረገ ትራንስፈር ፊ ላይ ይሄንን እያወጣ ያስፈረሟቸው ተጫዋቾች አብዛኞቹ ጥሩ፣ የሆኑላቸው እንዴት ነው አርሰናልን መጠርጠር ልክ ሊሆን የሚችለው? ቋጣሪዎች ናቸው ብለን ይህ በእንትና ጊዜ ደነቆረ እንትና እያለ ይቆጥላል እንደሚባለው አይነት ነገር፣ ያንኑ ይዘን ለምንድነው ምንሄደው? መሬት ላይ ያለው ሀቅ ከዚህ የተለየ አይደለም ወይ ብለን መጠየቅ ስለሚገባ ነው። ይህንን ስናነሳ የአርሰናል በጣም ኤክስፔንሲቭ የሚባሉት አራይቫሎች አርቴታ ከተቀጠረ ጊዜ ጀምሮ ለዴክላን ራይስ እኮ መቶ ሚሊየን አውጥቷል። ይሄ አርሰናል ባህሪ ነበረው? ይሄ አርሰናል ጠባይ ነበረው? ይሄ ከአርሰናል የምንጠብቀው ነገር ነበረ ወይ? ከሀቨርት ስልሳ አራት ሚሊየን ፓውንድ ነው የወጣበት ቤን ዋይት 50 ሚሊዮን፣ ጋብርኤል ሄሱስ 44.5 ሚሊዮን፣ ቶማስ ፓርቴ 42.5 ሚሊዮን ፓውንድ ወጥቶባቸው በቅደም ተከተል ከአንደኛ እስከ አምስተኛ ከፍተኛ ገንዘብ የወጣባቸው የአርሰናል ተጫዋቾች ናቸው እኮ ሳምሪ። አሁን ይህንን ሀቅ ስንፈልግ እንስማማበት፣ ሳንፈልግ ልዩነት ካለን ሀሳብ እንስጥ። ከዚህ ግን እንነሳና ይሄ ስለሆነ መሬት ላይ ያለው እውነት ከዚህ እንነሳ እና አሁን እነማንን ታርጌት አድርጓል? ቤንጃሚን ሸሽኮን፣ ጋዮ ኮሬሽን አድርጓል አርሰናል። የቀድሞ የአርሰናል ግብ ጠባቂ ሮናልዲኒዮ ባገባበት ጎል ብዞቻችን ትዝ የሚለን ለብሔራዊ ቡድን ሲጫወት ዴቪድ ሲመን። ሰው ጂግ ሰው ታውቂያለሽ። የሆነ ነገር እየገጣጠምሽ እየገጣጠምሽ እየገጣጠምሽ አንድ ትርጉም ያለው ምስል እንዲሰጥሽ የምታደርጊው ነገር በቃ የመጨረሻው ሙሉን ምስል የሚሰጥሽ አርሰናል ዋንጫ ወደ ማንሳት የሚወስደን የመጨረሻው መገጠም ያለበት እዚህ ቡድን ላይ አጥቂ ነው ይላል። ትላንትና ነው እኮ የሚናገር ነው በቃ እና ዶንት ቢ ሌት ነው የሚለውስ። ሌት አትሁኑ፣ አትዘግዩ፣ አድርጉት አርሰናል ታይትል ያስፈልገዋል። አርሰናል ዋንጫ ማሸነፍ አለበት። እንደ ሳምሪ እውነት አንድ ነገር ልንገርሽ፣ ይሄንን ካላደረጉ እኮ እነዚህ ሰዎች እኔ ጤንነታቸውን ነው የምጠራጠረው። የአርሰናል የዘንድሮ የውድድር ዓመት የፕሪሚየር ሊጉ ኮከብ ጉባግቢ ኮ ከሃቨርትስ ነው። ስንት ጎል ነው ያገባው? በዘጠኝ ጎል እኮ አንድ የአርሰናል ተጫዋች ለአርሰናል እየተጫወተ በውድድር ዓመቱ መጨረሻ ላይ ያገባው የፕሪሚየር ሊግ የሊግ ጎል ብዛት ደብል ዲጂት ላይ ሳይደርስ ወይም አስርና ከዛ በላይ መሆን ሳይችል ሲቀር ከመቶ አንድ ዓመት በኋላ ለመጀመሪያ ጊዜ ኮምፈርተብል ሆኜ በዚህ እቀጥላለሁ። ሌለኝ አይችልም። አርቴታ አይችልም በጭራሽ። ትረስት ዘ ፕሮሰስ እና እኔ የሚቀር አይመስለኝም። ቤንጃሚን ሸሽኮን ጋይ ኦፐሬሽን የሆነ ነገር ማድረጉ አይቀርም። ግዴታ ነው። እኔም እንደ ግዴታ ነው መወሰድ ያለበት ከዚህ እውነት ጋር ባለፈው ቬንገር መሬት ላይ ካለው እውነት ጋር እየተጣሉ አርሰናልን ወደኋላ እንዳስቀሩት፣ አሁን አርቴታና አንድሪያ በርታም ደግሞ መሬት ላይ ካለው ሀቅ ጋር ተጣልተው አርሰናልና ዋንጫ የማንሳት ፍላጎቱን ዳር እንዳይደርስ ያደርጋሉ ብዬ አላስብም። የማላስበው ፕራክቲካሊ መሬት ላይ ዝውውር ላይ ዘ ዌር ጉድ ስፔንድም ያደርጋሉ። ደሞዝም ይከፍላሉ። በትንሽ ወጪ ምናምን አንባባል መሬት ላይ ያለው እውነት እሱን አያሳይም። ስፔንደር ነው አርሰናልም ቢሆን ስለዚህ፣ ይሄንን ነገር ያደርጋሉ የምለው ጤነኞች ናቸው ብዬ ስለማስብ አለበለዚያ እኮ ሳምሪ ምን ማለት እንደሆነ ታውቃለሽ፣ ይሄ ሁሉ ልፋት ትርጉም እኮ የለውም። ሄደሽ ሄደሽ ሄደሽ ሄደሽ ሄደሽ ብዙ ለፍተሽ ብዙ አውጥተሽ የገነባሽውን ቡድን ከዋንጫ ጋር ልታገናኘው ጥቂት ሲቀርሽ እሱ ላይ ቸልተኛ መሆን ማለት የእስካሁኑን የአምስቱን አመት ልፋት ገደል መክተት ነው። እመኑት ያልሽውን ፕሮሰስ መና ማስቀረት እኮ ነው። እንዴት እንደዚህ ያስባል ብላስብ ይችላል። እመኑ እያልሽ ይሄንን ፕሮሰስ እመኑት ዳር እናደርሰዋለን እያልሽ ጎትጉተሽ ለምነሽ ለሚቀጥለው አመት የሚባል አማርኛ ከዚህ በኋላ የሚሰራም አይመስለኝም። ተቀባይነትም ደግሞ ይኖረዋልን ብዬ አልገምትም። ግን ከዚህ ከዝውውሩ ጋር በተያያዘ አሁን የቀረቡት ነገሮች በሙሉ የሚያሳዩን በእውነት የተከናወኑ የተፈጸሙ ናቸው። ስለዚህ አርሰናል በተለይ ያለፉት አምስት አመታት ላይ ተጫዋቾቹን ያስፈርማል፣ ደህና ገንዘብም ደግሞ ያወጣል። ግን ትልቁ ጥያቄ የሚመስለኝ እኔ ፕራዮሪቲ ላይ ነው የትኛውን ተጫዋች መቼ ላስፈርም የሚለው ላይ ነው። አሁን ከደጋፊዎች ጋራ በጣም ልዩነት እየፈጠረ ያለው ባለፈው የውድድርም አመት ሁላችንም እንደምናስታውሰው አርሰናል አጥቂ ያስፈልገዋል። በቃ ይሄ ማንም እግር ኳስን ለማይከታተል ሰው ራሱ የሆነ በወፍ በረር እግር ኳስ ለሚሰማ ሰው አርሰናል ምንድ ነው የሚያስፈልገው ቢባል አጥቂ የሚል መልስ ይመልሳል። ይህን ያክል በቃ ግልጽ እየሆነ መጥቷል። እና ያንን ግልጽ የሆነውን እውነት በአርሰናል በኩል ያን ያክል ጠረት አልተደረገበትም እንዲሁም በመከላከል ላይ በጣም ትኩረት በማድረግ የተከላካይ መስመር ተጫዋቾችን ያስፈርማል። የሚሰጠው ፕራዮሪቲ በቃ የተዛባ ነው የሚል ነው። አሁን ትልቁ ጎል ከሚያገቡለት ተጫዋቾች ይልቅ ጎል እንዳይገባበት የሚያደርጉት ላይ የበለጠ ትኩረት ይሰጣል። እንደዛ ነው ያደረገው እኮ ባለፈው እነ ካላፊዮሪን ሲያስፈርም እነ ሜሬኒዮ እነዚህ እነዚህ ተጫዋቾችን ሲያስፈርም በቦታው ላይ ተጫዋቾች አሉ እኮ እያሉም ተጨማሪ ነገሮችን ያንን ቦታ የማጠናከር ነው እንጂ ክፍተት ያለበትን የፊት መስመር የበለጠ ለማጠናከርና ያንን ክፍተት ለመድፈን የሚያደርገው ጥረት በጣም አናሳ ሆኖ ዋጋ አስከፍሏል። እና ትልቁ ጥያቄ የሚመስለኝ አሁንም በደጋፊዎች ዘንድ ይሄ የስጋት ነገር የሚነሳው ተጫዋች ሊያስፈርም ይችላል፣ ግን ትክክለኛውን ተጫዋች ያስፈርማል ወይ? የሚለው ላይ ዝውውር መስኮቱ ከተከፈተበት ጊዜ ጀምሮ እኮ አጥቂ ላይ ነው ሞሪ አርሰናል አሁን አጥቂ ላይ። ስለዚህ ይህንን ለምን ነው ማላም ነው የእኔ ጥያቄ እኮ እሱ ነው። አይ ሰዎች ይህን ለምን አያምኑ ለሚለው ነገር እኔ በጣም በቂ መልስ የሚመስለኝ አለማመን የሚመጣው አደርጋለሁ ያልከውን ነገር በተደጋጋሚ ሳታደርግ ስትቀር፣ ግን እንደተባለው ስፔሻሊ አርቴታው የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ በየውድድር አመቱ ከፍተኛ ገንዘብ ያወጣል እንደውም ባለፈው የውድድር አመት አነስተኛ ገንዘብ ነው ለተጫዋቹ ዝውውር ያወጣው ያለፉት አራት አመታት ካወጣው ገንዘብ አሁ ያነሰ ነው ያወጣው በዚህኛው እስካሁን ደግሞ ሌሎቹ ተፎካካሪ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾችን እስካሁን ድረስ ቢያንስ አንድ ተጫዋች አስፈርመዋል እንደ ሊቨርፑልና እንደ ማንቸስተር ሲቲ ደግሞ ሁለትም ሶስትም እያስፈረሙ ነው ስለዚህ እስካሁን አርሰናል አላስፈረመም ምንድን ነው ይሄንን ያክል የያዘው የሚለውም ላይ ነው እየተነጋገር ነው። እኔ እያማረጠ ነው ነው የሚለው ኔ እኔ እያማረጠ ነው ነው የሚለው። ለምሳሌ በቤንጃሚን ሼሽኮ እና በአርሰናል መካከል ወይ ባሪብ ላይፕሲች እና በአርሰናል መካከል ፍቻ አልተፈጸመም። ተወው ተወው አልተባባሉም። ያንን የተወሰነ መሬት ካስያዘ በኋላ ግን ይሄኛውን ምስኪል የው አይነት ነገር ነው የሚመስለኝ እኔ አንዱ ያልቃል ብዬ የምናገርበት ነገር ያንን መሬት ከአስያዘ በኋላ ደግሞ እስኪ የጋዩ ኮሬሽ ሁለቱን አንድ ላይ አልጠብቅም እኔ። እንደዛ አይነት ነገርም አልጠብቅም። ነገር ግን ትልቅ የሚባል አጥቂ አርሰናልን ይቀላቀላል የሚለው እምነት ግን አለ። ደግሞማ እንደዚህ አይደረግ አይሆንም ው በጣም ብዙ የሚያበላሸው ነገር አለ ብዬ ነው ማስበው። ጥር ላይ ዋትኪንስ አለን አይደል? ግን ሳይጨርሰው ቀረ እና ምን አለ አልተቆጣም። ወጥቶ ተዛይላችሁ ተቆጣኩ ምንድን ነው ምናምን አላ እኮ አጉረመረመ እኮ። እና አሁን ክረምት ላይ ለምን አያረግም ብዬ ልመ ነው ልገም የጥሩ የቆጮ ሰው የክረምቱ ሞቅ ያለው ዝውውር ሲከፈት እንዴት አያረግም? ያረጋል እንጂ በዛ ካላጥቂ ፕሪሚየር ሊጉን ማሸነፍ ይቻላል በሚለው እምነቱ ለመቀጠል የሚቸገር ይመስለኛል። ኖሮ ደግሞ ጥር ላይ ድረስልኝ አይለው ነበረ ዋትኪንሰን ይኸውልሽ አሁን መሬት ላይ ያሉትን እውነቶችን በሙሉ ገጣጥመሽ ገጣጥመሽ ገጣጥመሽ ለአምጣቸው ብቲ ውስጥሽ ሊፈጠር የሚገባው ስሜት አርሰናል ማ ያስፈረማል የሚል ነገርኩሽ። አርቴታ ና ኤዶ አብረው በነበሩበት ጊዜ አርሰናል ማስፈረም ላይ ችግር የለበትም። ያስፈረማቸው ተጫዋቾች አሪፍ አሪፍ ናቸው። አርሰናል እና ኤዶ አብረው በነበሩበት ጊዜ አርሰናል ጥሩ ደሞዝ ከፋይ ነው። ሶስተኛ ከፍተኛ ደሞዝ ከፋይ ነው። አርሰናልን ይዘው ሄዱና አርቴታ አብረው በነበሩበት ጊዜ የተጫዋቾች የዝውውር ወጫቸው አንድ ጊዜ አንደኛ፣ ሌላ ጊዜ ሁለተኛ፣ አንድ ጊዜ ስድስተኛ፣ አንድ ጊዜ ስምንተኛ ምናምን ነው። ግን በየአመቱ ግን የዝውውር ወጫቸው እየጨመረ እየጨመረ እየጨመረ እየጨመረ ነው የመጣው። ከዛ ጥር ላይ ደግሞ ዋትኪንስን አስፈርማለሁ፣ አጥቂ ያስፈልገኛል ምናምን ምናምን ብሎ ሳይሳካ ሲቀር ሲበሳጭ ነው የምናስታውሰው። ኤዱ ሲለቅ ዋንጫ የሚያሸንፍ ቡድን የመገንባት ጥረታችን ወደ ኋላ አይመለስም ተጠናክሮ ይቀጥላል ብሎ ቃል ገብቷል። እነዚህ ናቸው ስናርሰናል ያሉት ነገሮች የተደረጉ፣ በአንድ በኩል የተገቡ ቃሎች፣ በሌላ በኩል በማረጋገጥ የተሰጡ አስተያየቶች። እነዚህን ይዤ አያስፈርምም እንዴት ልበል? በዛ ላይ ደግሞ ሬጉላርሊ ኮሚኒኬት እያደረገ ነው ሬጉላር ሊኩ ነው የምልሽ። ችግሩ ምንድን ነው? ቤንጃሚን ሼሽኮ ብሎ ፍሎሬ ዊርትስ ብሎ ሊቨርፑል ሄዶ ጭርስ እንዳደረገው ቤንጃሚን ሼሽቆ ብሎ አልጨረሰም ነው እያልን ያለ ነው። ጋዮ ኮሬሽ ይለናል ደሞ ከዛ ደግሞ እንዴት ነው ነገር ምናምን እንድንል አድርጎናል። ደጋፊው ጋር ያለው ስሜት እና ይሄ ይሄንን ነገር ከግምት ውስጥ ሳስገባው፣ በዚህ መንገድ ነው የምረዳው ነው እሺ ስለዚህ ቢያምኑኝ ደስ ይለኛል። አላሳመንኩሽም ግን አይ ልክ አይልክ ነው። እኔም አላሳመነሽ አይደለም፣ እኔም አምንበታለሁ። በተለይ በተለይ አሁን አርሰናል አጥቂ አስፈርሞ የሆነ ነገር ካላደረገ በሚቀጥለው የውድድር ዓመት ብዙ ነገር ይበላሻል ብዬ ነው ማስበው። ብዙ የተቃውሞ ድምጾችም ክለቡም ላይ አርቴታም ላይ ሊሰሙ ይችላሉ ብዬ ነው ማስበው። የትዕግስቱ ጉዳይ ያልቃል ያንን ፕሮሰሱን ትረስት ያደረጉት ደጋፊዎች መጨረሻ ላይ ፍሬውን ማየት ይፈልጋሉ። ዋንጫ መብላት ይፈልጋሉ። ሰለብሬት ማድረግ ይፈልጋሉ። እና ያ የመጨረሻው ጊዜ መምጣት አለበት። ያው በየአመቱ በሚቀጥለው የውድድር አመትማ እኛ ነን በሚቀጥለው የውድድር አመትማ እኛ ነን የሚል ሀሳብ የቀጠሮ ህይወት ው እስካሁኑም ይበቃ ይመስለኛል እና ያንንም ደግሞ በደንብ ተረድተው ተጫዋቾችን ለማስፈረም እንዳልከው ጥረታቸውን ይቀጥላሉ። የሆነ ነገር ቢያንስ የዝውውር መስኮቱ ከመጠናቀቁ በፊት ልንሰማ እንችላለን ብዬ ነው የምገምተው። ሁሉንም በጣም አድርገን ነው የምናመሰግነው፣ አድማጮቻችንን እጅግ አድርገን እናመሰግናለን። አዎ በጣም አድርገን እናመሰግናለን። ደግሞ ማምሻው ላይ በሸገር ስፖርት ቪዛ በበግደ የዩቲዩብ ቻናል አዳዲስ ነገሮችን ይዘን እንመጣለን። ስለ ማንቺ ምንም ሳትሉ ልትወጡ ነው እንደ ምናምን ያሉ አሉ። እናገኛቸዋለን እንጂ አንድ ሁለቴ በዩቲብ ቻናላችን ላይ እናገኛለን። ለዛ ነው ሰብስክራይብ አድርጉና ቤተሰብ ሁኑ። አዳዲስ ነገሮች እንዳያልፋችሁ አድርገን በዝርዝር ወደ እናንተ እናደርሳለን የምንለው። ሰሞኑንም እየሆነ ያለው ያ ነው። ኢትዮጵያ ለዘለዓለም ትኖር።